ክቡር አቶ ርስቱ ይርዳ የደቡብ ብሔር ብሔረሰቦች ሕዝቦች ክልል መንግስት ምክትል ርዕሰ መስተዳድር፣ ክቡር ወንድሜ ዳጋቶ ኩምቤ አስተዳዳሪ፣ ክቡራን የሀገር ሽማግሌዎች፣ አባገዳዎች ከሁሉም በላይ ክቡራን የወላይታ ብሔር ተወላጆች፣ ክቡራን የወላይታ ስሶ ተማሪዎች፣ እንኳን ለዚህ ታሪካዊ ትርጉም ላለው የጊፋታ በዓል አደረሳቸው። ደሬ ዳሞታ ሱታይ

በዚህ አጋጣሚ እንደዚህ አይነቱ አስደናቂ የባህል ይሄ ለማየት እና የወላይታን ህዝብ እንግዳ ተቀባይነት፣ ሰው አክባሪነት፣ ታታሪነት፣ ጀግንነት በአካል ተገኝተን እንድናይ እድል ለፈጠረልን ለወላይታ ዞን መስተዳደር በዚህ አጋጣሚ ያለንን አድናቆት በራሴና በክልሉ መንግስት ስም መግለጽ ፈልጋለሁ።

እንግዳ ለመቀበል ብላችሁ የተለየ ዝግጅት ስላደረጋችሁ ሳይሆን ሁሌም አዲስ ሰው በመጣ ቁጥር በአድነት እንዳይሰማው ማድረግ የሚያስችል አጓጉ ማንም ሊማርበት ማንም ሊቀናበት የሚገባ ባህል ስላላችሁ ስለሆነ በዚህ አጋጣሚ አናቆቴ ነው ከዛሬ ወንድሞቼ ጋር ለመዋል የተፈጠረልኝ እድል ከባንድና ዱፌው እንደተባለው የጊፋታ ትርጉምን እና ምንነት በዝርዝር እንደውም ተጨማሪ ጉጉት የፈጠረልኝ አጋጣሚ የሆነው የጊፋታ በዓል በሀገር አቀፍ ደረጃ እንሆን ሌላው ሁሉ ካለው ትርጉም ትላል ወንድም ዳገቶ ስናገር ሰምቼ የነበረ ነው። የስራ ባህልን የሚያመረት አልታ በአመት ውስጥ የሰራያን ስስ ገምግመን የተሳካለትን የምንሸልምበት ያጠፋ እንዲግስ ወይ እንዲያስተካክል የሚያደርግበትን ስርዓት ጭምር መሆኑ፣ ይሄ ለሁሉም የኢትዮጵያ ህዝቦች ስለሚኖረው ትርጉም ግምት በማስገባት በአለም አቀፍ በሀገር አቀፍ ደረጃ ሪኮግኒሽን እንድናገኝ ለብያገኝ ለሚደረገው እንቅስቃሴ በግሌም ሆነ በክልል መንግስት ስም በሀገር አቀፍም በአለም አቀፍ መድረኮች የሚቻለኛን ጥረት እንደምናደርግ በዚህ አጋጣሚ መግለጽ እፈልጋለሁ። ቀደም ክቡር ሀገር እሱ እንዳለው ወላይታ የብዙ የተፈጥሮ ሀብቶች ባለቤት ወላይታ የብዙዎች የብዙ የሚያኮሩ የታሪክ ቅርሶች ባለቤት። የወላይታ ትልቁ ሀብቱ ግን የወጣቶቻችሁ የስራ ዲስፕሊን፣ የህዝባችሁ ኩሩ ባህል አብሮ ኪሎቶቻቸው የመኖር አቅም ከምንም ነገር በላይ በራስ ቋንቋ በራስ ማንነት በራስ ባህል እና በኢትዮጵያዊነት መኩራት መካከል ግጭት እንደሌለ በሚገባ የሚረዳ ህዝብ ነው። ስለዚህ ባህላችንን፣ ቋንቋችንን ራሳችንን ማስተዳደር የሚያስችለንን በተመሳሳይ ጊዜ ደግሞ አንድነታችንን አስጠብቀን እንደ ሀገር ለመቀጠል የሚያስችልን ፌዴራል ስርዓት ተጠናክሮ እንዲቀጥልና የሚገጥሙት ማንኛቸውም ፈተናዎች እንዲፈቱ ለማድረግ በሚደረገው ማንኛውም እንቅስቃሴ ውስጥ የትግራይ ሕዝብ እንደሌላ ኢትዮጵያዊ ውስጥ ከጎናችሁ መሆኑን በዚህ አጋጣሚ ማረጋገጥ ፈልጋል። እንዳልኳል ተባለ ቅድም አፈር ሱር ሰሚሽ እንደገለጽኩ የወላይታ ወጣቶች ወላይታ ውስጥ ብቻ ሳይሆን በሌሎች የሀገሪቱ ክልሎች ዲስፕሊን በሆነ መንገድ ማንንም በሚያኮራ መንገድ ኑሯቸውን አሸንፈው ቤተሰቦቻቸውን ለመደገፍ የሚንቀሳቀሱ በተገኘ አጋጣሚ ሁሉ ከጉልበት ይልቅ መረዳዳትን የሚመጡ የሚመርጡ መሆናቸው በግልጽ የሚታይ በመሆኑ አሁንም ቢሆን ሰላማችንን ለማስጠበቅ በሚደረገው እንቅስቃሴ ወጣቶቻችሁ በተደራጀ መልኩ ሰላማችሁን አያስጠብቃቸው የህዝቦቻችን ፍላጎት በሚያረጋግጥ መልኩ የኢትዮጵያንም ሀብታዊ ጥንካሬ በሚያረጋግጥ መልኩ አስተዋጽኦቹን ማድረግ እንደምንቀጥሉ ያለኝን ተስፋ በዚህ አጋጣሚ ማረጋገጥ ወዳለሁ። በሁሉም ጉዟቸው ውስጥ የትግራይ ህዝብ ሆነ መንግስት ከእናንተ ጋር እንደሚሆን በዚህ አጋጣሚ ማረጋገጥ ፈልጋለሁ። ይህ የውጌፋ ትግራይ ብሔራዊ ክልላዊ መንግስት ዞይታ ወላይታ ዞን የተላከ ስጦታ ስላለ ስጦታ በዚያ አጋጣሚ ወድ ብላጋ ኮንቤንስ ሊቀበለኝ